በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሀት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብት ኢትዮጵያ የተባለ የሲቪል ማህበራት ድርጅት ነው። ጉዳዩን በንግግርና በድርድር እንዲፈታ ጥሪ አቅርቧል። ድርጅቱ መንግስት በትግራይ ክልል ያሉትን ጨምሮ በመላው ሀገሪቱ የሚገኙ ተፈናቃዮች የመመለስ ኃላፊነት እንዲወጣ ጉዳይ በፍርድ ቤት እንዲታይ እንቅስቃሴ መጀመሩን አስታውቋል። ሀገር በቀል ሰብአዊ መብት ተሟጋይ ተቋም ይህን ያስታወቀው ጥቅምት 24 2018 አዲስ አበባ በሚገኘው ጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ ነው። ድርጅቱ የዛሬውን ጋዜጣዊ መግለጫ የሰጠው ተቀማጭነቱን በውጭ ሀገር ያደረጉ የሲቪክ ማህበራት ድርጅቶች ጥምረት ከሆነው ትግራይ አካውንቴቢሊቲ ኤንድ ኮላሬሽን ጋር በመተባበር መሆኑ ተገልጿል። ጋዜጣዊ መግለጫ የተዘጋጀው በትግራይ ክልል ለሁለት ዓመት ኃይል የቆየው ጦርነት የተጀመረበት አምስተኛ ዓመት እንዲሁም የፕሪቶሪያ ስምነት የተፈረመበት ሶስተኛ ዓመት ምክንያት በማድረግ መሆኑን ድርጅቱ ጠቅሷል። የፕሪቶሪያው የሰላም ስምነት በትግራይ ክልል የነበረው ጦርነት ያስከትለው በጣም ሰፊ የሰው እልቂትና ኢኮኖሚ ውርመት እንዲሁም ሰፊ ማህበራዊ ቀውስ በማስቆም አውንታዊ እንደሚመለከተው ቅድሚያ ለሰብአዊ መብት ኢትዮጵያ ድርጅት ዋና ዳይሬክተር የሆኑት አቶ ተስፋለም በርሄ ዛሬ በሰጡ መግለጫ አስታውቋል። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቱብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቀጥታ ፍቃድና ከቪዛ መመሪያ ጋር በተያዘ በሶማሌና በሶማሌላንድ ውዝግብ ተፈጠረ። ሶማሌና ነፃ አገሪቱ ያወጀችው ሶማሌላንድ ባወጡት እርሰ በርስ የሚጋጭ የበረራ ፍቃድና የቪዛ መመሪያ ምክንያት በሶማሌ የአየር ክልል ውስጥ ነግሷል። ይህም ክስተት አየር መንገደኞችና መንገደኞችን ግራ ያጋባ ሲሆን በርካታ መንገደኞች ከጉዟቸው ማስተጓጉሏል። በናይጄሪያ ክርስቲያኖች ላይ የጅምላ ጥቃት እንደተፈጸመ ነው ወታደራዊ እርምጃ እንወስዳለን ሲሉ ትራምፕ ተናገሩ ክርስቲያኖች ተለይተው ጥቃት አልደረሰባቸውም ሲል የናይጄሪያ መንግስት አስታውቋል ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካ ሀገር በክርስቲያኖች ላይ እየደረሰ ያለው ጥቃት ስደት ነው በማለት ገልጸዋል በናይጄሪያ በበኩሉ የታጠቁ ብሮች ለመዋጋት የአሜሪካ እርዳታ እንደምትቀበልም ተናግራለች እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል ቤተሰብ ለመሆን ላይክ ሸር ሰብስክራይብ ማርገውን እንዳይረ ወደ ዕለቱ የመጀመሪያ ዜና ትንታኔ ስናልፍ በመላው ኢትዮጵያ የዛሬው ዕለት ጥቅምት 24 በህዝባዊ ወያኔ ሓርነት ትግራይ ህወሀት ኃይሎች በኢትዮጵያ መከላከያ ሰራዊት እዝ ላይ የተፈጸመው ዘግናይ ጥቃት መታሰቢያ ሆኖ እየዋለ ነው። ክስተቱ የተፈጸመው አምስት ዓመት የሞላው ሲሆን ጥቅምት 24 2013 ዓ ም ምሽት ላይ ሲሆን በኢትዮጵያ ታሪክ ውስጥ መቼም የማይረሳ ጥቁር ጠባሳ ተብሎ ይታወሳል። የዛሬ አምስት ዓመት ምሽት ላይ የትግራይ ክልል ሲጠበቅ የነበረ በሰሜን እዝ ላይ በክልሉ ታጣቂ ኃይሎች የተቀናጀ ጥቃት ተፈጽመዋል። ይህ ድርጊት የመከላከያ ሰራዊት አባላት ተኝተው በነበሩበት ወይም ለጥቃት ባልተዘጋጁበት ሁኔታ የተፈጸም በሆኑ የመንግስት ባለስልጣንና የሰራዊት አባላት በገዛ ወገኑ የተፈጸመ ከፍተኛ ክህደት ወንጀል በማለት ይገልጹታል። የጥቃቱ ዋና ኢላማ የነበሩት ሰሜን እዝ ዋና ዋና የጦር ካምፖች እና የጦር መሳሪያ ግንጃ ቤት ሲሆኑ ዓላማው የመከላከያ ሰራዊቱን ማዳከምና ሀገሪቱን ሰንሰለት መበጣጠስ ነበር። ቦቱ በሺህ የሚቆጠሩ የሰራዊት አባላት በመገደል በመቁሰል፣ በምርኮ በመያዛቸው የተዘገበ ሲሆን ጥቃቱ ለሁለት ዓመታት ለዘለቀው ሰሜና ኢትዮጵያ ጦርነት ለመቅረጥ መነሻ ዋነኛ ምክንያት ሆኗል። በዛሬው ዕለት በመላው ሀገሪቱ እንዳይደገም መች ማን ረሳውን በሚል መሪ ቃል በተለያዩ ዝግጅቶች እየታሰበ ይገኛል። ኤርትራ የኢትዮጵያን የባህር በር ፍላጎን ለመክታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆናቸው የሀገሪቱ ማስታወቂያ ሚኒስትር ዛሬ ለኤርትራ ሕዝብ በትግረኛ ባሰራጩ ጽሑፍ አስታውቀዋል። ተጽዕኖ ፈጣሪ ሀገራትን፣ ዓለም አቀፋዊ ድርጅትን የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠው ግፊት እንዳደርጉ የጠየቀው ሚኒስትሩ ኤርትራ ከቀይ ባህር አዋሳኝ ሀገር አጋ ሁለትዮሽ ትብብር ለማጠናከር ጥረት እያደረገች መሆኗን ገልጸዋል። ሚኒስትሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሲሉ ኢትዮጵያ የባህር በር ህልም እውን የማድረግ ግዴታ የለባትም ብለዋል። ኢትዮጵያ መንግስትና ኢትዮጵያ የጂኦ ፖለቲክስ በደል እንደተፈጸመባት የችግሮች ምንጭ የባህር በር አልባ እንደሆነ በመስበክ ህዝቡን በቁጭት እንዲነሳሳ በመቀስቀስ ላይ በማለት ሚኒስትሩ ወቅሰዋል። ከበረራ ፍቃድና ከቪዛ መመሪያ ጋር በተያዘ በሁለቱ ሀገራት መካከል ከፍተኛ ውዝግብ ተፈጠረ። በሁለቱም ሀገር በሶማሌና በሶማሌላንድ ጋር ከፍተኛ የሆነ ውዝግብ አስነስቷል። ሶማሌ እና ነጻ ሀገርነቷን ያወጀችው ሶማሌላንድ ባወጡት እርሰ በርስ የሚጋጭ የበረራ ፍቃድና የቪዛ መመሪያ ምክንያት በሶማሌ አየር ክልል ውጥረት ነግሷል። ይህም ክስተትም የአየር መንገዶችና መንገደኞችን ግራ ያጋባ ሲሆን፣ በርካታ መንገደኞችም ከጉዟቸው አስተጓጉሏል። የሶማሌ ሲቪል አቪሽን ባለስልጣን አውሮ ፕላኖቹ ከሞቃዲሾ ኤሌክትሮኒክ ቪዛና ኢ ቪዛ ያልሆኑ መንገደኞች እንዳያሳፍር በመግለጽ ይህም ህግ የተላለፈ የበረራ እገዳ ሊያጋጥመው እንደሚችል ማስጠንቀቁ ተዘግቧል። ባለስልጣኑ በማስጠንቀቂያው በተለይ ፍሉ ባይዳን በመጥቀስ የሚያስተዳድረው ኤሚሬትስ አየር መንገድ የፌዴራል ኤሌክትሮ ቪዛ ደንቦች ላይ ችላ ብሏል ሲልም ከሷል። ይህ በእንዲህ እንዳለ የሶማሌላንድ ሲቪል አቪሽንና የአየር ማረፊያ ሚኒስቴር ያለፈቃድ ወደ ግዛት አየር ክልል የሚገባ ማንኛውም አውሮፕላን ህጋዊ እርምጃ እንደሚጠብቀው በግልጽ ሌላ መመሪያ አውጥቷል። ሚኒስትሩ ሁሉንም የሰላማዊ መንገዶችና የንግድ በረራዎች ወደ ግዛቲቱ ከመግባታቸው ወይም ከአየር ክልሉ ከማለፋቸው ወይም በሶማሌላንድ አየር ክልል ከመብረራቸው በፊት ፈቃድ መገኘት አለባቸው ብለዋል። ፈቃድ ያላገኙ ማንኛውም በረራ የሶማሌላንድ ሉዓላዊነት እንደ ጣሰ የሚቆጠር መሆኑና ህጋዊ እርምጃ እንደሚጠብቀው ሚኒስትሩ አስጠንቅቀዋል። ይህ የበረራ መመሪያ ከሰባት ቀን በኋላ ተግባራዊ የሚሆን ሲሆን መመሪያው የሶማሌላንድ ግዛቷን የውሃ አካሏና አየር ክልሏ እንድትቆጣጠር ይፈቅድልኛል ያለችው የቺካጎ ሲቪል አቪዬሽን ስምምነት ያከበረ መሆን አለበት ሲሉ ሚኒስትሩ ገልጸዋል። ናይጄሪያ ክርስቲያኖች ላይ የጅምላ ጥቃት እየተፈጸመ ነው፣ ወታደራዊ እርምጃ እንወስዳለን ሲሉ ትራምፕ ተናገሩ። ክርስቲያኖች ተለይተው ጥቃት አልደረሰባቸውም ሲል የናይጀሪያ መንግስት አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በምዕራብ አፍሪካይቱ ሀገር በክርስቲያኖች ላይ እየደረሰ ያለው ጥቃት ስደት ነው በማለት ገልጸውታል። ናይጄሪያ በበኩሏ የታጠቁ ብሮች ለመዋጋት የአሜሪካ እርዳታ እንደምትቀበል ተናግራለች። በናይጄሪያ የሚገኙ የባለስልጣንና ባለሙያዎች ትራምፕ በክርስቲያኖች ላይ የጅምላ ግድያ እየተፈጸመ ነው ማለታቸውን አስታ ተባብለዋል። ቦኮሃራምና አልቃኤዳ ጋር ግንኙነት ያላቸው ቡድኖች በአፍሪካ በህዝብ ብዛት ቀዳሚ በሆነችው ሀገር ውስጥ የሁሉም እምነት ተከታዮች ላይ ያነጣጠረ ጥቃት እየፈጸመ መሆኑን አስታውቀዋል። ነገር ግን አሉ ትራምፕ ፈጣን ወታደራዊ እርምጃ ለመውሰድ ዝግጅት እንዲደረግ መመሪያ ሰጥተዋል። ትራምፕ እሁድ ዕለት በናይጄሪያ በተለያዩ ወታደራዊ አማራጮች ለመውሰድ እያጤነ መሆኑን መናገራቸው ስጋቱን በእጥፍ ጨምሯል። ትራምፕ በናይጄሪያ ምድር ላይ ያሉ የአሜሪካ ወታደሮች ወይም የአየር ጥቃት ይጠቀሙ እንደሆነ ከጋዜጠኞች የቀረበላቸው ጥያቄ ሲመልሱ ብዙ ነገር ሊሆን ይችላል፣ ብዙ ነገሮች እገምታለሁ ብለዋል። አክለውም ክርስቲያኖች እየተገደሉ ነው፣ ይህ እንዲሆን አንፈቅድም ብለዋል። ከሁለት መቶ ሚሊዮን በላይ ህዝብ መኖሪያ የሆነችው ናይጄሪያ ቦኮ ሃራም ጥቃት የተነሳ ላለፉት 15 ዓመታት ሰለባ ሆናለች። የናይጄሪያ የውጭ ጉዳይ ሚኒስተር ቃል አቀባይ ኪኢምቦ ኢሞቶቢ ኢባኤፍ እሁድ ዕለት በአልጀዚራ ባደረጉ ቃለ ምልልስ ላይ ትራምፕ በክርስቲያኖች ላይ የጅምላ ግድያ እየተፈጸመ ነው ሲሉ መናገራቸውን ሀሰት ነው ሲሉ አስተባብለ ብለዋል። በምናልፍበት የጸጥታ ሁኔታ ቦኮ ሃራም ነገር ግን ክርስቲያኖች ብቻ ያነጣጠረ ነው መባሉ እውነት አይደለም። በናይጄሪያ ክርስቲያን ዘር ማጥፋት የለም ሲሉ ተደምጠዋል።